ቆጨኝ ሰኢድን እምቢ ስላልኩ በጣም ቆጭቶኝ ነበር። በጣም ነው የተናደድኩም። ሲጀመር ሰኢድ በፊትም እወደዋለው፣ ሱማያን ፈሪቼ ነው እንጂ በፊትም እወደዋለው። አሁን ወደ አንተ መመለስ እፈልጋለው እና አግባኝ ስትለው ሰኢድ ደግሞ አንቺ ሰው መጥቶ ሲያለቅስብሽ ታለቅሻለሽ ሰው መጥቶ ውደጅኝ ሲልሽ ትወጃለሽ፣ ሰው መጥቶ ሲቆጣሽ ትቀየር ያለሽ፣ ሰው ትፈሪ ያለሽ። አንቺ ወላዋይ ነሽ። ልብሽ አንድ ቦታ አይረጋም። ስለዚህ እኔ አንቺን አላገባም። በፊትም ጎርተሽኛል። አሁን አንቺ እህቴ ነሽ፣ እንደ እህቴ ነው ማይሽ። ሱማያና አንቺን ከምንም አላይም። ስለዚህ አልፈልግም። ለእኔ የሚሆን ነገር ለእኔ ያልኩት ሰው ደግሞ እና ለአገባት ያዘጋጀሁት ልጅ አለች እና አሁን እየመጣሽ እኔንም አታስቸግርኝ፣ አታስጨንቅኝ፣ ካወዲያ እንጂ እህቴንሽ እያላት ነው ማለት ነው። ሰኢዶ ሮዛ ግን እንዳለቀሰች ነው እያለቀሰች፣ በቃ ለሱ ብዬ እንደውም ጭራሽ ተነስቼ ሰግዳለሁ፣ ሰኢዱን ላገኝ ብዬ። እሱ ካላገባሁት እኔ ሰው አልሆነም፣ እሞታለሁ፣ እራሴን እገልላለሁ ምናምን ምናምን። እንግዲህ ታውቃለች። ተመለሳ ኬኒኒ ኬኒኒ እንዳጠጣ ኬኒኒ እንዳጠጪ ብቻ ነው። እዛ ተመለሰሽ፣ አደራሽን፣ ሰኢዱን ለማግባት ብለሽ ማለት ነው። እና ጓደኛዋ ራሱ የት እንደሄደች ሳጣቅ ለእሷ ሳትነግር በጠዋት ተነስታ ሰኢዱን አግባኝ ልትለው ሄደች ማለት ነው። ሰይድም፣ እኔ አልፈልግም አላትና መልስ ሰጣት። እና እሷ ሲጀመር በፊትም ሰይዶ በጣም ለምኗት ነበር ከካሜራው ኋላም እና ካሜራ ፊት ለፊትም ለምኖኝ ነበር። በጣም ለምኖኝ ነበር። ሰይድም አንቺም ትወጅኛለሽ እኔም እወድሻለሁ፣ ብዙ ተመልካቾቹም አማራውም ኦሮሞ ሳይቀር እና ተጋቡ ብለው ወደው ነበር ግን አንቺ በአቋመሽ አልጸናሽም። እሱማ እያፈርተሽ እምቢ አልሽ። አሁንም አንቺ ወላ ዋይ ነሽ። ሰው መቶ ቢቆጣሽ ወዲያውኑ የምትፈሪው ሰው ሲለምንሽም አልቅሶ አንቺ ወዲያውኑ የምትቀየሪው። ስለዚህ እኔ አልፈልግሽም። በፊት ግን ብዙ ሰው ስለወደደሽ ወድጀሽ ነበር። ሰይድ ግን ሰው ስለወደዳት ነው እንጂ እውነት የወደዳት አይመስለኝም። እኔ እንደራሴ ማለት ነው ሲጀመር አቶ ነውም ሰይድ ሲጀመር አቶ ነውም ሮዛ እንደዚህ ካለራዋን አይተው አይተ ከሆነ ነው እንጂ ሱመያ ሮዛ አትረባ፣ ያኔ እንትን የላትም። ሱመያ መታ ብታለቃቅስበት ወይ ብታስፈራራት ወዲያው ነው ሰይድን የምትተው። ስለዚህ ሰኢድ ተመልሶ አሁንም ይጎዳል ማለት ነው። እንደዛ ነው ሰይድ ማግባት ያለበት ሱመያ ማታቃት በቃ ማትፈራ ደፋር የሆነች እንደዛ እንደዛ አይነት ነው እንጂ ልክ እንደ አዩ ማለት ነው። አሁን አዩ መስማይ ይላትም ስለሱመያ ማለት ነው። ድንገት ሱመያ ከኋላ ዋለ ባለፈው አስራ እንደገረፈቻት ካልሆነ መስጠቀር ሸውዳ በድንገ እንደ ድንገት ሙንኪል ካልሆነ መስጠቀር አዩ እንደዚህ ፊት ለፊቱ ብትመጣ ጣጣ የላትም በጥፊ ነው ብላ ምታባርራት። እንደዛ አይነት እንትን ናት እንጂ ትንሽ ምላሷ ነው እንጂ አዩ ራሱ ማሻላህ ጥሩ ልጅ እንግዲህ ምን ይደረጋል። ያላ ስላልሆነ ነው ከአላ ስላልሆነላቸው ተለያዩ። አሁን እንደዛች አይነት ሴት መፈለግ አለበት ማለት ነው ሰይዶ፣ እንጂ ሮዛ እኔ ግን እንደ ሀሳቤ እንደ ራሴ የምትሆንለት አይመስልም። ግን እነሱ ግን እንለምናለን፣ ሰውም እንልክበታለን እያሉ ነው። ሮዛ ለሰይድ ማለት ነው። ሰውም ልክንበት ሰይዶ ሲጀመር ምስኪ ነው ወይ ደግሞ ተመልሶ እሷ ነው ሊያገባ ይችላል፣ አይታወቅም። ሰውም ልኬበት እና ራሴም ተመልሼ ጠይቄ እስቲ እስቲ የሚያገባ ትልጅ አያለው አለው አለቀውም፣ እያለች ነው እንዶ አልፋታውም። አሁን እየተመላለስኩ ምረብሸው የማስቸግረው እያለች ነው ሮዛ እንጂ አለቀውም ስ። እሱም የሚያገባትን ልጅ ብቻ ነው የማየው። ጉዱን አያለው እንግዲህ ያለ ነገር አይታወቅም። ወይ የመን ሄዶ ከየመንም ተባሮ መጣ፣ ወይ ደግሞ ርስቃቸው አንድ ላይ ከሆነ ይጋባሉ፣ ከአላህ ከተጻፈላቸው ማለት ነው። ካልሆነ ግን እንግዲህ እሷም እሱም የራሳቸውን የራሳቸው ህይወት መኖር ነው ማለት ነው። ጋይስ እንደዛ ነው ምላችሁ ውዶቼ እና ከተመቻችሁ እንግዲህ ላይክ አድርጉስቲ፣ ሰብስክራይብም እያደረጋችሁ አባ